ግን ልትታከም ነው ልጅቱ፣ ልትታከም ነው። በሰው ህይወት የሚቀልድ ሰው እንደዚ ያዙሪት ተጠምዝዞ ሲጣል ደስ ይላል ማለት ነው። እና ወዶቼ እንግዲህ ያው ባለፈው ባለፈው ያለቀው ቪዲዮ ላይ ምንድን ነበር? ሞገስን እየተከታተሉት ነበረ። የማህሌት ሰዎች ሞገስን እየተከታተሉት ነበረ። በኋላ ላይ ስልክ ደውሎላት እንደዘጋ እንዳዘጋ ምንድን ነው ስትለው ረ እየዞረ ነው ምናምን ስል ነቅቶብ፣ ይሆናል በቃ ምልጣ አለችው። ያን እንዳትከተለው አለችው ከዛ ሞገስ ደግሞ ዞር ብሎ አየሁት እግሬ አውጭኝ ሮጠ። ማለት ነውና ሮጠ ሲላት እንዳትከተለው ልጠብቅ ይችላል አለችው። ከዛ ወበዛው አመለጠ። ሞገስም ምንም አላረጉትም። ምንድን አረጉት ምሳሌ፣ በዚህ በሶስት ቀን ውስጥ ተታከማለይ ብለው አልነበረ? በዚህ በሶስት ቀን ውስጥ እንዳትሄዲ እሷ ዝና ብሩኬን ወደ ውጭ ሀገር እንዳይሄር ሊያረግላት እሷ ደግሞ በዛ ፈንታም ልታደረግለት ነው ሞገስን ልገልለት በዚህ ነው የተባበ እንዲ አንተ ብቻ እሱን አስቀርልኝ እንጂ እኔ ሞገስን አብሽር አለችው በቃ ተስማሙ ሁለቱ ማውሬ ስለሆኑ ኤፍራታንም እሷም ነገረኛ ነገር ናት እንትን አልባት አስገቧት እኮ እዚህ ችግር ውስጥ እሷንም ማስገቧት እና ተመካከሩ በቃ። እነዚህ እነዚህ ነው በቃ ይሄድም ይቀራታል ምናምን ተባባሉ። በጣም ደስ ብሏቸው እንግዲህ አንቺ ለኢፍራታ ይሄ ነገር ተሳክቶ ቦሌ ሄጅ አስብሸዋል። ብሩክ እግር ላይ ተንበርክኮ እባክሽ ማሪ ይቅርብኝ ደግሞ እኮ ብሏታል። ሁለተኛ ተመኘች ማለት ነው ብሎኝ በቃ እኔም ደግሞ ዞር በል ብዬው እሶ ሳት እሶ ሲታሰር ልጅቱ ስትሞት በእሷ ምክንያት ነው ብዙ ነገርን ያጣሁት በእሷ ምክንያት ታሪ፣ አጥቻለሁ፣ ቤቴን፣ መኪናዬን በልጅቱ ምክንያት ስለሆነ አጣሁት ልጅቱም ትሞታለች ብሩኬም ይታሰራል ብላ ዲስ ሰላት እና በቃ ይሄንን ተተሳካ ይሳካ ብለሽ በይኝ እንጂ ይሄ ነገር ከተሳካለኝ በቃ ምርጥ በቃ ያልሺውን አድርግልሻለሁ አለች። የፍልግሽበት ጋብዝሻለሁኝ ትላታለች ማለት ነው። ለኤፍራታም ኤፍራታም እንግዲህ በቃ ቃል ገብተሻለ ላለቻ ታወ ቃል ገብቻለሁ ግን በጧት ተነስተን ሂደን መንንትንን ይሄንን ወረቀቱን ማቅረብ አለብን አለች። ምንድነው ወረቀቱ የሚቀርበው? ባለፈው ሞገስ ቪዲዮ ሸርቶበት አልነበረ እና ያንን ቪዲዮ ነው ብሩኬ ነው ሸር ያረገብኝ ብሎ ይሄ ዝና ሰው አለው ከነሱ ከሰዎቹ ጋር ተነጋግሮ ሞገስ የላከውን ቪዲዮ ልክ ብሩኬን እንደላከው አድርጎ ሊያቀርብ ነው እና ሞገስም ብሩኬም ብልጥ ሆኗል እዚህ ላይ ተሶስቅን በኋላ ያላቸው ውሸቱን ነበረ መቼ ነው ከአንድ ዛሬ ለኔ ነገጧት ነው በራራው የሚሆነው ግን ያልቋል። ተሶስት ቀን በኋላ ያልኳቸው ችግር እንዳይፈጠር ብዬ ነው አለኮ። በዚ ግን የሚገርማችሁ ዝና አውቋል። ተሶስት ቀን አንቺ ወደዚ ይሆንሽ ምናምን ብሎ ማህሌትን እንዴት እንደሚያመናጭቃት ማለት ነው አንቺ ምታይቀን ዝም ብለሽ ድዛላታል እና እሱ

ድሮ እንትን እንዳያጣ ሜዳህንን ሞገስን አናገረው ነበረ። እንደዚህ ነዚ ከሆነ ሊታሰር የሚችላል እሱ ተታስር ደግሞ ልጩ ጨዋ ተሞታ ያለ ምን ምናምን አለች። በቃ እኔ እሱን አተንሽብኝ አላት። እሱን አተንሽብኝ አዲነኝ አዲነኝ እያለችኝ እኮ የምወዳትን ፍቅረኛ ን ተጁ ፍልጣጀኑ ፍልቅቅ አድርጎ እየሰጠው አለ። ትክክል ነው ሞገስ እና እንደዚህ አድርጎ ሰጠብኝ። እሱኮ ባይሰጣት ኑሮ ተመካክረን ምን የውሰጣት ነበረ እኮ ግን እሱ ባረገው በረገው መልኩ ሳይሆን እኔ ባስብኩት መልኩ እንሰጣት ነበር፣ መለሳት ነበር፣ ዶዶ ልታክም ነበር። ግን እሱ ይዞ መጣ ብሎ በዛ በጣም ነው የተጎዳው ማለት ነው። እና ያኔ ሊቀየመም ይገባዋል። እና እሱ እኔ ያረኩትን የበድልኩትን ፈጣሪ የከፈለኝ ነው እያለ ነው እንግዲህ ሞገስ እና እኔ እኔ ምን አደርጋለሁ፣ እኔ እጅን አልሰጥ ምናምን አላት። እንድም ችግራል ምናምስለ ወደ የዚያ ጊዜ እንትን ይቺ ቅድስት ማህሌትን ወገዋ ብላ ታስራ እኮ ተፈታለች። ምክንያቱም እሷ ስላልሆነች እንትን የተኮሰችባት ማለት ነው እሷ ስላልሆነች ተፈታለች። ስለዚህ እኔም ሂጄ እኔ ነኝ ብላ ያስሩኝ ይችላሉ አላት። ምንም የምትፈልጉት ነገር ካለ ምናምን ደውሉልኝ አላት፣ ዳጣን ማለት ነው። ዳጣም ኦኬ ብላ ትሄዳለች። እንግዲህ በኋላ ጓዛቸውን ረታተቡ ምናምን በቃ ያለውን ነገር ሰታተሩ ለሄዱ ወደ ደገ በረራ። ከዛ በኋላ የሆነው እንግዲህ መግቢያው ላይ አድርጌላችኋለሁ ማለት ነው። የሆነውን ቪዲዮ እንግዲህ መግቢያው ላይ ምንድን ነው የሆነ እንትና ማህሌት እና ኤፍራታ ታክሲ ይፈልጋሉ ማለት ነው። ራይት ይፈልጋሉ ታክሲ ታክሲ ሲሉ ሞገስ እየሆዬ ከማማዋን ለብሳ ምንድን ነው ባለቤት በአማርኛ እንደዚህ ማስኳን ማለት ነው። ሞገስ ማስክ ለብሶ ትሄዳለህ እንደ አባት ሲል በእጅ ጠቀስ፣ በእጁን በመስኮት አስብቅ አድርጎ ጠቀስ ጠቀስ አደረጋቸው። ኑ ቶሎ አላቸው ማለት ነው። ከዚያ እነሱ ምር አይዳ ገኝም ብለው ጥኑ ጥኑ እያሉ መኪና ገቡ። እንዴት ደስ እንዴት ደስ እንዳለኝ ማለት ነው። ከዛ መኪና ውስጥ ገቡ። ከመማር ለብሳል አይናገርም፣ ጸጥ ብሎ በልማ በስ ቶሎ ቶሎ በል ሂድና፣ ወደ ቦሌ ነው የምንሄደው አሉት። ኦኬ ብሎ ቀስ እያለ ነዳም። አንተ ምንድን ነው ቶሎ ቶሎ ነዳም፣ እንዲህ ደግሞ አይሰማም። እንዲ እንዲ ሳይሰማ የሾፈርና መንጃ ፈቃድ መንጃ ፈቃድ እንዴት ነው የሰጡት ትላለች ፍራታ። ከዛ ስም ጸጥ ብሎ ድሞን ጦና ስፈቶ ቀስ እያረገ ነው የሚነዳው ማለት ነው። ምክንያቱም ብርኬና ምሳሌ ከዛ ስት ያመልጡት ድረስ እኔ ግን እንግዲህ ቀጣይ ቪዲዮ ላይ የዝና ተከታተሉ የሆነ ችግር እንዳይፈጥር ደግሞ እነዚህ ጋር ነው መረጃው ያለው አይደል እና መረጃው እነዚህ ጋር ከሆነ ደግሞ ዝና ምንም ማድረግ አይቻልም ብቻውን ሲጀመር ዝና ምንም ማድረግ አይችልም ከዚያም በኋላ መጨረሻ የምናደርገው ማርሹን እንደዚህ አዙሮ ወዳልሆነ ቦታ ይዟቸው ሄድ እንዲህ ለምንድን ነው ምናምን ስትል አይ በአቋራጭ ይዞ ሊሄድ ይሆናለች ማህሌት እኮ አንዳንድ ጊዜ ደም ቆረማት ከዚያ እሱ በማይከድበት ይዟቸው ጥርግ ሰይ ይል አርጋቸው ቀስ አይ ማለት ይገባሻል፣ ይገባሻል አንቺ አንቺ ጨካኝ ስለሆንሽ አንቺ የክፋት ጥግ ስለሆነ የምትሰሪው ኤፍራታን አንቺ የበያማኑ ዝና የክፋት ጥግ ስለሆነ የምትሰሩት እና ዝም ማንሽ ማለት ይቅጥ ልታያታለሽ ማለት ነው። አሁን ይዟቸው ይሄዷል። ዳጣምሽ ዳጣም ምሳሌንና ብሩኬን ሸኝታቸዋለች። እነሱም ተሸኝተው ባይ ባይ ብለዋል። እነዚህም እንግዲህ ይዟቸው ሄዷል። ሞገስ የት ይዟቸው እንደሚሄድ እንግዲህ እሱ ይወቅ። ለቀጣይ ቪዲዮ ላይ ደግሞ ምን ምሳሌ እውነት በረረች፣ ሞገስ ሆ የትዟቸው ሄድ፣ የነቅቶባት ነቅተው የሆነ የምን ደረጃ ሲደርሱ ነው የነቁት የሚለውንም እናያለን። ዝና ሁለተኛ ዝና ማህሌትን ምንድን ይበላሻል ማለት ነው፣ ይበላታል እንግዲህ ደግሞ ደሞ ልትሽለጠለጥ እንትን ሳቅ ሳቅ ተለጀንት ምንድን ነው? ዝም ትይ። እኔ እኮ የምወዳት ሚስት እኮ አለችኝ ያላት ማለት ነው። እሷ ሐረካት ልትሰራ ለዝና ማለት ነው፣ እንደወዳት እና ዝና ደሞ ከለፋት ምንድን ነው፣ አንቺ እኔ እኮ የምወዳት ሚስት አለችኝ ያምሻል እንደምናምን አላት ማለት ነው። ወዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ። ሰላም እደሩ። ላይክ እንዳረሱ